የፍቅር የፈንድሻችን እንኳን ተወለድሽልን የኔ ቆንጆ የኔ ፍቅር ማለት ነው። አቢ በርስዴ ይብለናል። እንግዲህ እንግዲህ ፉፉና ለምሳቸው አይማርም በለዛ ቀን እንደዚ ታደርጋላችሁ እና ፍቅር የኔ ቆንጆ የኔ ፈንድሻ የኔ ሳቂት እንኳን ተወለድሽልን እንኳን ተወለደሽ ልን በዛሬ ቀን ማለት ነው። እና በጣም የምትወደው ቀን ነው ብለውርታል እና ያው ማንኛውም ሰው የተወለደበት ቀን በጣም ነው የሚወደው። እናትን ያስቸገርኩበት ቀን ነው ዛሬ ብላለች እና ጌታ ነው እንኳን እንዳሳለሽ ኔ ቆንጆ ሺ ዓመት ነው ልጅና እንደዚህ እንግዲህ እንዳሳቅሽን እኛም አንቺን እያየን እንደሳቅን ሲደብረን ሲከፋን ቪዲዮሽን እያየን የምንዝናናብሽ የኔ ቆንጆ የኔ ፍቅር ማለት ነው እና ሁሌም ታቂልን፣ ሺ ዓመት ኖሪልን ያሰብሽው እ ይሳካልሽ እንግዲህ ተመርቀሽ ደግሞ ስላይዝሽ የምናይሽ ያርገን የኔ ቆንጆ ማለት ነው እና ፍቅር የኔ ጣንበላል የኔ ፍቅር የኔ ውድ እንኳን ለዛሬ ቀን አበቃሽ፣ እምቤቴ እንኳን ለዛሬ ቀን አበቃች፣ በልደታ ቀን የኔ ፍቅር እና እንደዛም እንግዲህ ከፈቲ ጋር ተባብረው ቡሪክና ፈዋድ እንግዲህ እየጠነጠኑባት ያርባል። እና የሆነ አንድ አይደለ ባለፈው አመት ራሱ በቃ ፈታ ብላቸው ነበር ያሳልፋቸው። ዘንድሮም እንደዛ እንግዲህ ትናንትና ደብሯት ነበረ ባይዘወይ፣ ቢደብራትም ግን ዛሬ ተከሳለች። ግን መጨረሻ ላይ እንደዛ ማረግ ተገቢ ነው። አጀቴ እንደው ይበላቸዋል። እና ከምር አንጀት የበላቸው መጨረሻ ላይ ጊዜ ጠጋበኝ ጠጋበኝ ይባላል። ኬክ ውስጥ አላቸው ግን ይሄ ፌር ነው። እንደዛ ጠጉራ ተሰርታ እንደዛ ሆቦና ፎቶ ሳትነሳ ሳትቀብጥ እንደዛ ማረጋቸው ፌር ነው ግን እናንተመታቸው ብድራችን እየመለሳቸው ነው። ደግሞ ፍቅር ቆንጅ ስማርት ማይስዊት መልገልብ እና አንድ ልቀያየት ብኝ ኮኑ ጋል ሰላም ሰላም፣ ጉድ ቤተሰብ እንዴት ናችሁ? እኔ ያለውላችሁ እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? የፈንዲሻ ፋሚሊዎች የፍቅርዬ ፈንዲሻ ፋሚሊዎች፣ እንኳን ተወለድሽልን የኔ ፍቅር። በራስቲ ችን ልዕልት ማለት ነው። ችን ልዕልት፣ እቺ ቆንጆ፣ እቺ ጠንበረን ማለት ነው። እና እንግዲህ ዛሬ ያበደ ቪዲዮ ትናንትና ሁለቱም አንድ አይነት ስጦታ ሰጥተው ሲያስደሚ ማስና ስትገርም ነበረ። ዛጋ ግን የሆነ ነገር ያየሁት ነገር ቡሪክን ቡሪክ የሆነ የሆነ ነገር ማለቡሪክ ማለት ሻንጉሊቱ አንድ አይነት ነው። ያው አጋጣሚ ሊሆን ይችላል ወይ ደግሞ አስቡ ፕራንክ ሊሰራት ሊሆን ይችላል። ትናንትና ትናንትና ነው የተጀምረው ፕራንክ ወይ ደግሞ እኔ ግን የተጠራጠርኩት ፍቅርን ውሃ ውስጥ ይከታታል ብዬ ነበር ያሰብኩት ግን ሁለተኛ ቪዲዮ ላይ ከከትቷት እንግዲህ ያለቀላቸው እና በጣም ደስ ብሏት ነበረ። ፈቲም እንግዲህ እንደዛው ከፈቲ ጋር መጣችሁ ቤተሰቦች አጋርተው ስለይ ነበረ ይበት ነበርም ያው እነሱ አሸራውደው ህዋድ እና ቦይገኛ እንሄዳለን ልንሄድ ነው በቃ አንገኙም ብለዋት ነበረ። ያው እንደዛው ተገኝተው ሊያከብሩላት ሲሉ እንግዲህ ያው በሌላ ነገር እንደምትከሳት እርግጠኛ ነኝ። አውቃችሁ ነው እንደዛ ምታደርጉት እና ኢንቨስት በጣም እንደዚህ ምትሉት ፍቅራችሁ እንግዲህ እንደዚህ እንደለመለመ ማለት ነው። ሺህ ዓመት ኖሩ እንዳዝናናችሁን፣ ፈታ እንዳረጋችሁን በቃ ሲደብረን ከፋን እዚህ ስንዳረቅ በቃ እናንተም ቪዲዮ ያ ፈታ የምንልበት ዓመት ያርግላችሁ ያርግልኝ እና ይነት በጣም ደስ የሚለው እና ፎቶዋ ደግሞ የድሮ ፎቶ ከስቶሪ ጠዋት ለቃ ነበር። እና ሌላ በጣም ነው የሚያምረው ፎቶ ያ አስሌጅ ፍና ራስ እንግዲህ ፍቅር ነገር ነው። ደስ ማ ፍቅር ነች ፍቅር እየ እና ይመችሽ፣ እና ይመችሽ። እንግዲህ በቅርቡ ተመራቂ ነሽ፣ ተመርቅሽ ደግሞ ሰራ ይዘሽ ኮራቂ ኮራቅ ያበራ ነሽ ነው መሳቅ መሳቅ እንደምትሆኝ እንታምን ብሻለኝ ቆንጆ። እንግዲህ መልካም ምኞታችሁን ተመኙላት። እቺ ፈንድሻ ሆነ ነው እ እቺ የዱቡሽ ገራ እናቴን ያስቸግርኩባት ቀለው ለሲና ይመሻላል።